የሽያጭ ማዕከል ማሽን ፖስ ለግብይቱ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ሥራችን። ተመልሰናል አድማጮቻችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ ፕሮግራም ፉትቦል ካፌ ነው ባርሴሎና ወደ ካምፕ ናው የሚመለስበት ሳምንት ነው እንመልከተው ይህንን ጉዳይ አርባ አምስት ሺህ ደጋፊዎች ወደ ሜዳ እንዲገቡ ተፈቅዶለታል ና እናንሰው በጣም ዘመናዊ ስቴዲየም ሆኗል አይደለ ብዙ ነገሩ የተቀየረለት እንደ አዲስ ነው የተሰራው ከእድሳት ይበልጥ እንደ አዲስ የተሰራው ይባል ይሻላል እየተባለ ይገኛል ስፖቲፋይ ካምፕ ናው እንመልከተው ይህንን ጉዳይ እንግዲህ ባርሴሎና በዚህ ሜዳ ለመጫወቱ ብዙ ነገሮች እንዳሳጣው እያነሳ በር ከዚህ በፊት ምን ማለት ነው ለባርሳ፣ በዚህ ጊዜ መሆኑ ደግሞ የሚለው እናንሳ። አው ልክ ነው ሙሳ፣ የበጣም ትልቅ ውሳኔ ነው ለባርሴሎና ይሄ የውድድር ዘመን ሲጀመር ብቻ ሳይሆን ከአመት በፊት ነው ባርሴሎና ወደዚህ ስቴዲየም ይመጣል ተብሎ ተጠብቀው የነበረው የባርሴሎና መቶ ሀያ አምስተኛ አመት በሚከበርበት ጊዜ ከአመት በፊት ኖቬምበር ሁለት ሺ ሀያ አራት መሆኑ ነው የመጀመሪያ ጨዋታችንን እዛ እናደርጋለን እና በዓላችንን እዛ እናከብራለን የሚል ተስፋ ነበራቸው፣ ግን ግንባታው በተለያዩ ምክንያቶች ሲጓተት ቆይቷል። በመጨረሻ ግን 45401 ደጋፊዎች በሶስቱ የስቴዲየሙ ክፍሎች ላተራል፣ ትሪቢዩና እና ጎልሱር በሚባሉት በአራቱ መቀመጫዎች በአራቱ የስቴዲየሙ ክፍሎች ላይ ሆነው ኖቬምበር 22 ቅዳሜ ዕለት ከአትሌቲክ ክሉብ ወይም ከአትሌቲክ ቢልባኦ ጋር በሚደረግ ጨዋታ ጨዋታቸውን ያደርጋሉ ማለት ነው። የባርሴሎና ትዝታዎቻችን በሙሉ የካምፕ ነው ትዝታዎች ናቸው። ትልልቆቹ ጨዋታዎች፣ ትልልቆቹ ድሎች፣ ትልልቆቹ ተጫዋቾች፣ በጣም የረቀቀው ያ የባርሴሎና በተለያዩ አሰልጣኞች ስር የታየው ውብ እግር ኳስ በካምፕ ነው የተደረጉ ናቸው። እንደው ዝም ብለሽ ከስሜት ግንኙነት አንጻር ብቻ ካየሽው፣ ባርሴሎናን ያለ ካምፕ ነው ልታስቢ ያልችም። በእርግጥ ሁሉም ትልልቅ ቡድኖች ከስቴዲየሞቻቸው ጋር የተሳሰረ ታሪክ ያላቸው፣ ግን ባርሳ ወደ ስቴዲየሙ መመለሱ ምን ማለት እንደሆነ የምታቂው። በሶሻል ሚዲያ ላይ ዌር ካሚን ሆም ዌር ካሚን ባክ በሚል የትዊተር ፖስት ነው ፖስት ያደረገው። ወደ ቤቱ ይመለሳል ባርሰሎና። ቀድሞ መመለስ ይችል ነበር ግን አርባ አምስት ሺህ ተመልካች ማስተናገድ አይችልም ነበር። ሀያ ምናምን ሺህ ተመልካች ብቻ እንዲገባ ሆኖ ጨዋታዎች ማድረግ ይችል ነበር፣ ግን መቶ አምስት ሺህ ተመልካች እንዲይዝ ሆኖ እየተሰራ ያለ ስቴዲየም ውስጥ ሀያ ሺ ሰው ገብቶ ሲያይ ወና አይነት ስሜት ይኖረዋል እና ደግሞ በፋይናንስም ምክንያት ቢሆን በሞንትዊክ እየተጫወተ መቀጠል ይሻለ ነበር ለባርሰሎና። ስለዚህ ያንን አድርገዋል። ኖቬምበር ሰባት ሀያ ሶስት ሺህ ተመልካቾች ስቴዲየም ውስጥ ተገኝተው የድሬስ ሪሄርሰል የፓይለት ቴስት የሚባል ማለት ነው። ልምምር ሰርተው ነበር የባርሴሎና ተጫዋቾች፣ ተከፍተው አይተነዋል ስቴዲየሙን። ያን ጊዜ ደግሞ ባለፈው ሳምንት ስናነሳ እንደነበረው ሊዮኔል ሜሲ በምሽት በጠፍ ጨረቃ ሄዶ ጎብኝቶት ነበር። ለባርሳ በጣም አስፈላጊ ነው በፋይናንስ በኩል። ገና ሙሉ ለሙሉ ተጠናቅቆ የሚያበቃው ተገንብቶ የሚጠናቀቀው በ2026 ነው ተብሎ ይታሰባል። እንግዲህ እስካሁን ድረስ ባለው የግንባታ መጓተት ታሪክ በዛ ፍጥነት ተጠናቆ ጨዋታ ይደረጋሉ ወይ አይታወቅም። ግን ምሳ ምን ያህል ወደዚህኛው ስቴዲየም ሄዶ መጫወት ለባርሰሎና ደጋፊዎች ከባድ እንደሆነ የምታቀው አንደኛው ክለቡ ራሱ ካለበት ሰፈር ነቅሎ ነው ሄደው ከሆነ አካባቢ ነቅሎ ነው ሄደው። ባርሰሎና መቶ አርባ ሺህ ደጋፊዎች አባላት አሉት የተመዘገቡ የክለቡ አባላት ሜምበርስ የሚባሉ ከነዚህ መካከል ሰማኒያ ሺህ የሚሆኑት የሲዝን ትኬት አላቸው። በፊት ሰማኒያ ሺሁንም መያዝ ይችላል። ስታዲየሙ ከዚያ በላይ መያዝ ይችላል ከመቶ ሺህ በላይ ተመልካች ማስተናገድ የሚችልበት ዘመን ነበር። አሁን እንደገና ወደ እዛ ዘመን ይመለሳል። ወደ ዘጠና ሺህ አውርደውት ነበር። አሁን ወደ መቶ አምስት ሺህ ይመለሳል። ከመቶ አርባ ሺህ የባርሴሎና የተመዘገቡ የተመዘገቡ አባላት ሜምበርስ ልበላቸው አባላት መካከል ሰማኒያ ሺሁ የአመት ትኬት አላቸው ግን ስለ ራቃቸውና ድሮ ከነበረው የባርሴሎና ሌኮርትስ ከሚባለው አካባቢ ሙቀት በመራቃቸው የተነሳ ሀያ ሺህ ብቻ የሚሆኑት ናቸው ወደ ሞንቲክ ወይም ወደ ባርሴሎና ኦሊምፒክ ስታዲየም ባርሳ ከተጓዘ በኋላ የዓመት ቲኬታቸውን ይዘው የቆዩት የዓመት ቲኬት በካምፕ ናው ከነበራቸው መካከል አንድ አራተኛ የሚሆኑት ብቻ ማለት ነው። ለባርሴሎና ፋይናንስ ምን ማለት እንደሆነ በዚህ ብቻ መገንዘብ ይቻላል። መሄድ አይፈልግም። ወደ ተራራ የሚያስወጣ ነው። ቀዝቃዛ ነው። ከባርሰሎና ሰፈርም ውጪ ነው። ሩቅም ነው። ስለዚህ ወደ ሌስ ካምፔኛስ ወደሚባለው ደራርቱ ሁሉ ኦሊምፒክ ተወዳድራ ወርቅ ወዳገኘችበት ስቴዲየም የመሄድ ፍላጎት የላቸው። የባርሰሎና ስቴዲየም አይደለም። ቢቸግር ነው ወደዛ ሚሄዱት። ኢቨን እንደዛ እንደ ባለፈው የውድድር ዘመን አይነት የተለየ ሲዝን አሳልፈው ጭምር ማለት ነው በቻምፒየንስ ሊግ ድል አልተጠናቀቀም፣ ግን የሚደንቅ እግር ኳስ ተጫውተው ላሊጋ አሸንፈው ኮፓ ዴል ሬይ አሸንፈው የስፔን ሱፐር ካፕ አሸንፈው ቻምፒየንስ ሊግ ሴሚፋይናል ደርሰው ሳይቀር ብዙ ጊዜ ሙንቱ ይካይ ሞላም ነበር። ባርሰሎና ከአመታት በኋላ ነው በቻምፒየንስ ሊግ እንዲህ አይነት ፑሽ የነበረው። ለአመታት ጥሩ የቻምፒየንስ ሊግ ቡድን አልነበርም። ድህረ ሜሲ ባርሴሎና ልክ እንደ ሜሲ አይነት መታተኛ ተጫዋች አልነበረውም። በሜሲ ተመሳሳይ አንቀጽ ውስጥ ለመጠቀስ ገና ቢሆንም ግን ላሚን ያማል ማጂከል አመት ነው ያሳለፈው። ባለፈው የውድድር ዘመን የባሎንዶር ሁለተኛ ነው። እንዲህ አይነት ሌላ ከሜሲ በኋላ እንደው የሜሲ መልቀቅ ነው ከስቴዲየም ያሸሸኝ የሚል የባርሰሎና ደጋፊ እንኳ ኖሮ ቢሆን ላሚን ያማል ባለፈው ያንን ክፍተት በመጠኑ ሙሉ ለሙሉ እንኳ ማየሆን በመጠኑ መሙላት የጀመረበት የውድድር ዘመን ሆኖም ጭምር በካምፕ ነው 80 ሺህ የአመት ትኬት ከነበራቸው ደጋፊዎች መካከል 21 ሺህ ብቻ የሚሆኑት ደጋፊዎች ናቸው ሜንቴን ያደረጉት ያንን የሲዝን ትኬት ሆልደርነታቸው። ከስንት አንዴ ነው የሚሞላው ወይ ምናልባት በኤል ክላሲኮ ወይ ባየር ሚኒክን ሲያገኙ አይነት የአውሮፓ ሄቪ ዌትስን ሲያገኙ ወይም ትልቁ ባላንጣቸውን ሲያገኙት ካልሆነ በስተቀር አሁን ይመለሳሉ ወደ ስቴዲየማቸው ና አርባ አምስት ሺ ሁንም ትኬት የመሸጣቸው ጉዳይ ጥያቄ ምልክት የሚገባበት አይመስለኝም። ብዙ የቪአይፒ ወንበሮች ተገንብተዋል ስቴዲየም ውስጥ። አሁን ቅዳሜ ጨዋታው ሲደረግ ትንሹ ስንት መሰለሽ? ሁለት መቶ ዩሮ ነው ትንሹ። በጣም ውድ ነው። አውሮፓ ውድ ቢሆንም ግን እንደዚህ ውድ ትንሹ ነው። ይሄ በጣም ርካሹ ሁለት መቶ አንድ መቶ ዘጠና ዘጠኝ ውዱ ደግሞ አምስት መቶ ሰማኒያ ዘጠኝ ዩሮ ከፍለሽ ነው የምትገቢ ስለዚህ ባርሳ ወደ ካምፕ ናው መመለሱን በደንብ ነው ሊጠቀምበት የፈለገው። ከፍተኛ ገንዘብ ነው የሚጠይቀው። ለቅዳሜውን የቅዳሜውን ጨዋታ ኤክስፒሪየንስ ለማድረግ ብቻ ማለት ነው። እንግዲህ መጀመሪያ ታስታውሽ እንደሆነ የኮሞ የዩዋን ጋምፐር ጨዋታ ሲደረግ ስቴዲየም ውስጥ ጨዋታውን የማድረግ ፍላጎት ነበራቸው። ፍቃድ ይሰጠናል የሚል ተስፋ ነበራቸው፣ ግን ያ አልሆነም። ከዘጠኝ መቶ ዘጠኝ ቀን በኋላ ወደ ስቴዲየሙ የሚመለሱት በካምፕ ናው። በነገራችን ላይ ያል ተጫወቱ ብዙ ተጫዋቾች አሉ። ላሚን ያማል ለጥቂት ሰባት ደቂቃ ተጫወቷል። የመጀመሪያ ጨዋታውን ሲያደርግ ሜ 28 2023 ከቤቲስ ጋር መሰለኝ ቻቪ ሄርናንዴዝ ለመጀመሪያ ጊዜ መሰለፍ እድል ሲሰጠው እድሜ 15 ዓመት ብቻ ነበር። ሰባት ደቂቃ ተጫወቷል እዛ ጨዋታ እዛ ሜዳ ላይ ከዛ በኋላ ግን አልተጫወትም። ሌሎች ብዙ አሁን ቡድን ውስጥ ያሉ ተጫዋቾች በዚህ ስቴዲየም ያልተጫወቱ ተጫዋቾች አሉ። የመጨረሻ ጨዋታቸውን ደግሞ ያደረጉት ከማዮርካ ጋር ነበር ሶስት ለዜሮ አሸንፈው አንሱ ፋቲ ሁለት ጎል አስቆጥሮ ጋቪ ሌላ ጎል አስቆጥሮ ምን ያህል ቀላል ጊዜ እንዳልሆነ የምታውቂው ሜ 28 2023 ይ የላሚኒ ጨዋታ ምናልባት ሱ ሊሆን ይችላል ሜ 28 2023 ማለት ከሁለት ዓመት በላይ ሆኖታል አሁን 99 ቀን ወደ ሶስት ዓመት እየተጠጋ ነው ማለት ቀላል ጊዜ አይደለም ያ ጨዋታ አንዳንድ ትውስታዎችንም የሚጠራ ነው የሆነ የባርሴሎናን የዘመን መከፈል የሚነገር የአንዳንድ ትልልቅ ተጫዋቾች መልቀቅ ያው አንሶ ፋቲ ትልቅ ተጫዋች ይሆናል የሚል ተስፋ ነበር በ2023 ያ ተስፋ መስነን ጀምሮ ነበር ግን ሁለት ጎል አስቆጥሮ ነበር አስር ቁጥር ለባሽ ነበር ያን ጊዜ ግን ያ ጨዋታ የማዮርካ ሶስት ለ ዜሮ ያሸነፉበት ጨዋታ ደግሞ እንዳልኩት የሆነ ዘመን መክፈያ አድርጎ መቅጠር ከተቻለ የዮርዲ አልባ እና ከሁሉ በላይ የሰርጂ ቡስኬትስ የመጨረሻ ጨዋታቸው ነበር በባርሰሎና ተጫዋችነት ከዚያ ሀንዚ ፍሊክ መጡ። ቡድኑ አዲስ መልክ ያለው ነው። አንሱፋቲ ፋቲ የድሮውን አይነት ኤክሳይትመንት አይፈጥርም። ሁለት የውሰት ሲዝኖች አሳለፈ፣ ወደ ብራይተን ሄደ፣ ወደ ሞናኮ ሄዷል። ጋቪ ጉዳት የሚያስቸግረው ተጫዋች ሆኗል። ሌላ የባርሰሎና ኮከብ ይሆናል ተብሎ ይጠበቅ የነበረ የሆነ ጊዜ ደግሞ ኤል ክላሲኮች ማድመቂያ ጭምር ሆኖ የነበረ ፒኬ ራሞስ ከሁለቱ ቡድኖች ከለቀቁ በኋላ ያደም ጎሎስ ነበረ ኤል ክላሲኮ ከአንዴ ሴባዮስ ጋር አን ከቪኒሺየስ ጋር ምናምን እየተተናኮሰ የሆነ አይነት ቅመም መሆን ጀምሮ ነበር። አሁን እንደዛ አይደለም። ጉዳት ደጋግሞ እየፈተነው ነው። ደምቤሌ በብዙ ይጠለጠል የነበረ ተጫዋች አሁን ለቋል። መጨረሻ ላይ ግን የባሎን ዶር አሸንፋል። የዛሬ ሁለት ዓመት በካምፕ ነው የመጨረሻ ጨዋታውን ባርሴሎና ሲያደርግ የባሎን ዶር ያሸንፋል ብለሽ ብትገምቺ ኩኩል አንድ ላይ የምትኖሪ ሰው ምናምን ተደርገች ልትታይ ትጪ ነበር። እሱ እንደዛ ነው። አሁን እዛ ስቴዲየም ላይ ተጫውቶ የማያውቁ ብዙ ተጫዋቾች ይጫወታሉ። ለምሳሌ ኩባርሲ የባርሰሎና ቁጥር አንድ ተከላካይ ነው። ሌሎች በሱ ዙሪያ ያሉ ተጫዋቾች ሮቴት ይደረጋሉ፣ ግን እሱ መደበኛ ነው። አምና ከኢኒጎ ማርቲኔዝ ጋር ዘንድሮ ከአራውሆ ከኤሪክ ጋርሲያ ከክሪስቲንሰን ከሌሎች ተጫዋቾች ጋር ይጣመራል፣ ግን የማይነካው ቋሚ እሱ ነው። ተጫውቶ አያውቅም አያውቅም በካምፕ ነው። የስፔን ብሔራዊ ቡድን ተጫዋች ነው። አሁን ጀራርድ ማርቲን፣ ፌርሚን ሎፔዝ ማርክ ካሳዶ ማር ዳኒ ኦልሞ፣ ሳይቀር ዳኒ ኦልሞ እንኳን ያው በእድሜ ትልቅ ነው፣ ግን የባርሰሎና አካዳሚ ውስጥ አደገ። ከዛ ወደ ክሮኤሽያ ነው ሄደው ከዛ ወደ ጀርመን ነው ሄደው ሲመለስም በሞንቲክ ነው ባርሰሎና እየተጫወተ የነበረው፣ ስለዚህ ለሱም ተጫውቶ አያቅም። ጁዋን ጋርሲያ አዲስ ግብ ጠባቂያቸው ተጫውቶ አያቅም በዚህ ስቴዲየም። አንዳንዶቹ ደግሞ በተጋጣሚ ቡድን ተጫዋችነት ነው የተጫወቱት። ቮቼች ቼዝኒ ከአርስናልና ከዩቬንቱስ ጋር ወደዚህ ስቴዲየም መጥቶ ተጫውቷል። ራሽፎርድ ከማንቸስተር ዩናይትድ ጋር መጥቶ ተጫውቷል። ለስቴዲየሙ እንግዶች አይደሉም፣ ግን በባርሰሎና ተጫዋችነት ለመጀመሪያ ጊዜ ነው ቅዳሜ ጨዋታቸውን የሚያደርጉት። እንዳልኩት ላሚኒ አማል ሰባት ደቂቃ ብቻ ነው የተጫወተው ተጫውቷል ይባላል። ግን እንደዚህ አሁን እንግዲህ በየምዕራፎች ነው የተገነባ። የሚቀጥለው አርባ አምስት ሺህ ተመልካች አሁን መጀመሪያ ያስተናግዳል። ከዛ ወደ ስልሳ ሺህ ገደማ ከፍ ይላል። ከዛ መቶ ሺህ የሆንና ጣሪያው ይከደናል። ልክ እንደ ሳንቲያጎ ቤርናቤው ሪትራክተብል ሩፍ የሚባል ስትፈልጊ የሚዘጋ አንዳንዴ ደግሞ የሚከፈት እንደ ሁኔታው፣ እንደ አየሩ ጠባይ እንደዛ ይሆን ይሆናል። በጣም ዘመናዊ ስቴዲየም ነው። ስለ ስቴዲየሙ በሌላ ጊዜ ማንሳታችን አይቀርም፣ ግን በባርሰሎና በኩል በፋይናንሱ ቀላል አልነበረም። አሁን ድንገት ዘጠና ሺህ ተመልካች ማስተናገድ የሚችል ስቴዲየም ያለው ቡድን አርባ አምስት ሺህ ገደማ ወደ ማስተናገድ ወደሚችል ስቴዲየም ሄደ ማለት የሀምሳ ፐርሰንት የአቴንዳንስ ሪዳክሽን ማለት ቀላል አይደለም፣ ግን እሱ ብቻ አይደለም። እያንዳንዱ በሞንቲክ ለሚደረግ ጨዋታ አምስት መቶ ሺህ ዩሮ ይከፍላል ባርሰሎና ለስቴዲየም ኪራይ። መገመት ነው ከሁለት አመት በላይ እንደዚህ ሲሆን እንደ ባርሰሎና ደግሞ በጣም የተረበሸ ፋይናንስ ያለው ሲሆን ወደ ስቴዲየማቸው መመለሳቸው ምን ማለት እንደሆነ በፋይናንሱ በኩል ማብራራት በጣም ቀላል ይመስለኛል። በእያንዳንዱ ጨዋታ በሁለት ጨዋታ ሚሊዮን ይከፍላሉ። አስራ ዘጠኝ የላሊጋ ጨዋታዎች ያደርጋሉ ማለት ነው በአመቱ ውስጥ ከ19 እንግዲህ ቻምፒየንስ ሊግ ጨዋታዎች እንደዚሁ ወደ 20 ምናምን ጨዋታ በአመት ያደርጋሉ። 10 ምናምን ሚሊዮን ለስቴዲየም ኪራይ ብቻ ይከፍላል። ሬንታል ኮስት የሚባል በጣም ከባድ ነው የነበረው። እንግዲህ አሁን ላሊጋ ፈቅዶላቸዋል። የከተማው አስተዳደርም የሴኩሪቲ ጋራንቲ ሰጥቷቸዋል። 45 የተመልካች ማስተናገድ ይችላል። ስለዚህ ከዚህ ፊት የነበረው ስጋት የለም። አሁን ባርሴሎና ከመጀመሪያውም ጀምሮ ሲዝኑ ሲጀመር ጀምሮ መጀመር ይችል ነበር ግን ሀያ ሰባት ሺህ ተመልካች ብቻ ነው አሁን ባለው የግንባታው ምዕራፍ ተመልካች መግባት የሚችለው፣ የደህንነት ዋስትና መስጠት የምንችለው ለሀያ ሰባት ሺህ ተመልካቾች ብቻ ነው የሚል ነበር። አሁን ወደ አርባ አምስት ከፍ ስላለ ኤፌክቲቭ የሞንቲክን ያህል ተመልካች ማስተናገድ ስለሚችልና ብዙ የቪአይፒ ሲት ስላሉ የቪአይፒ መቀመጫዎቹ በጣም ከፍታ ገንዘብ የሚከፈልባቸው ናቸው። ባርሴሎና ብዙ ገንዘብ አገኛሉ ብሎ አሁን ተስፋ እያደረገ ያለው ለዚህ ነው። ቅድም ያነሳውት አምስት መቶ ሰማኒያ ዘጠኝ ዩሮ የሚከፈልበት አይነት መቀመጫ ማለት ነው። በሞንት ዊክ ያሉት የቪአይፒ ሲቶቹ ጭራሽ አይሸጡ ጭራሽ አይሸጡ፣ ብዙ ገንዘብ የሚያስገኙት ማለት ነው። ስፖንሰሮችም ብዙ የሚፈልጓቸው አይደሉ ማለት ነው። ብዙ ጊዜ የቪአይፒ መቀመጫዎች በስፖንሰሮች ነው የሚገዙት። ስፖንሰሮችም ብዙ አይፈልጓቸው። ከዛ ደግሞ የምታጩ ሌላ ነገር ስፖቲፋይ ማለት ነው። ስፖቲፋይ ትልቅ አፕሊኬሽን ነው። ሰውየ አርሰናል ልግዛይል የነበረው ሰው ነ የአርሰናል ደጋፊ ነ ቲሪ አንሪን ምናምን ይዞ፣ አሁን ያ ሰውዬ ስፖቲፋይ ካምፕ ናው እስከተባለ ድረስ ብቻ ነው የሚከፍለው ስለዚህ ከስቴዲየም ኔሚንግ ራይት የሚገኘው ገንዘብ አምስት ሚሊዮን ብቻ ነው። ወደ ሀያ ምናምን ሚሊዮን ያገኙ ነበር ማለት። እሱም በጣም ትንሽ ነው። ከኤቲሃድ፣ ከኤምሬትስ፣ ከሌሎች ስቴዲየሞች አንጻር ካዩሽ በጣም ትንሽ ነው። ለስምምነታቸው ለምንደዛ እንደሆነ አላቅም፣ ግን ከሱ ብቻ አንድ አራተኛ ብቻ ነበር። ለምን አንድ አራተኛው እንደከፈሏቸው አላቅም። ምክንያቱም ሞንትዊክን ስፖቲፋይ ሞንትዊክ አይባልም እስካልተጫወቱ ድረስ ለሁለት ዓመት በስቴዲየም የስያሜ መብት የሚገኘውን ገንዘብም አጥተው ነው የቆዩት አሁን ትልቁ አድቫንቴጃቸው ይህንንም ገንዘብ ማግኘት ይጀምራሉ ማለት ነው። ከስፖቲፋይ ስፖቲፋይ ካምፕ ናው የሚባለው ካምፕ ናው በዚህኛው የስፖንሰርሺፕ መጠሪያ ማለት ነው እና ብዙ ነገር ነው ያጡት፣ ብዙ ገንዘብ ነው ያጡት። ሲመለሱ ደግሞ እንግዲህ ከአትሌቲክ ቢልባው ጋር ነው፣ ሞቅ ያለ ነገር ነው የሚኖረው። ምክንያቱም ኒኮ ዊሊያምስ ላይ ይጮውበታል ብዬ እገምታለሁ። እሱ ማይቀር ነው። አምና በጣም ጮኸውበት ነበር እንደምታስታውሹ። የተጫዋቹ ወኪል ሄደ ወደ ባርሰሎናዎች ከዓመት በፊት ጥያቄያቸውን ውድቅ አድርገው ስል ነበር ላፖርታ አቂመውበት ነበር ተጫዋቹ ላይ። እና ባርሴሎና አይደለም ተጫዋቹን ወደ ባርሳ ለማምጣት መጀመሪያ ንግግር ማድረግ የጀመረው፣ አይ አሁን ወደ እናንተ ማምጣት ይፈልጋል ምናምን አለና ሄደ ኤጀንቱ ከባርሰሎና ጋር ተነጋገረ። ከዛ ባርሴሎና ከፍላለሁ ማፍረሻውን አለ። የባርሰሎና ደጋፊዎች ጮኸበት ነበር እንዳልኩት፣ በሞንቲክ በተደረገ ጨዋታ በካምፕ ናው ደግሞ እንዴት እንደሚሆን መገመት ይቻላል። ክዶናል የሚል ስሜት አላቸው። ፌሊክስ ታይንታ የሚባል ወኪል አለው ሄዶ ነው እሱ እንግዲህ እናንተ አሁን ፈቃደኞች ከሆናችሁ ተጫዋቹ አሁን ወደ ባርሳ መምጣት ይፈልጋል ያሉት እና እኔ ተጫዋቹን ብዙ አልፈርድበትም ጥያቄውን ውድቅ ማድረጉን ጥያቄውን ውልቅ አደረገም አይባልም። ጋረንቲ ነው የፈለገው። ለምሳሌ ማልመዘገብ ከሆነ ሳልጫወት አመቱ ሙሉ መቀመጥ አልችልም፣ ስለዚህ ላሊጋ ውስጥ ካላስ መዘገባችሁኝ መለቅበት አንቀጽ ኮንትራቴ ላይ ይኑር አለ። ተጫዋቹም የራሱን ደቂቃ ነው ፕሮቴክት ማድረግ የፈለገው አምና ኦልሞ ላይ ያጋጠመውን ነገር ስለሚያውቅ። ባርሰሎናም ትክክል ነው የማስመዝገቡ ጉዳይ ውስብስብ እንደሆነ ስለሚያውቅ፣ ባርሰሎናም ያንን ዋስትና አልሰጥህም አለ። ተፋረሱ። ነገሩ እንደዛ ነው። እንደዛ ትራንዛክሽን ነው ብዬ ነው የማስበው። ግን የባርሰሎና ደጋፊዎች አይ ሲጀምርም ለባርሰሎና መጫወት አይደለም የፈለገው ከስፔን ብሔራዊ ቡድን ጓደኞቹ ጋር አብሮ መጫወት ነው እንጂ የፈለገው እንጂ ለባርሳ ለመጫወት አልነበረም ፍላጎቱ ከነ ላሚኒ ያማል ጋር፣ ከሌሎቹ የስፔን ተጫዋቾች ጋር አብሮ ለመጫወት ባለው ፍላጎት ነው የሚል ቂምም አላቸው እና ብዙ የሚጮሁበት ይመስለኛል። ተጨማሪ ቅመም አለው ይሄ ጨዋታ። የእሱ መኖር ብቻ ማለት ነው በላሊጋ ሲዝናቸውም ላይ በጣም ለውጥ ሊያመጣ የሚችል ይመስለኛል። ምክንያቱም ባርሳ አሁን ቀጣዮቹን ሶስት ጨዋታዎች በዚሁ በአዲሱ ስቴዲየም ከአዲስ መንፈስ ጋር ነው የሚያደርገው። ከአትሌቲክ ቢልባኦ ከዛ ከአላቬስ ከዛ ከአትሌቲኮ ማድሪድ ጋር ይጫወታል። ኖቬምበር 22፣ ኖቬምበር 29 እና ዲሴምበር 2 የሚደረጉ ጨዋታዎች ናቸው። ያው ከእነዚህ ጨዋታዎች በኋላ ደግሞ ለምንድን ነው በጣም አስፈላጊ የሚሆነው? ሪያል ማድሪድ በተቃራኒው ሶስት ከሜዳ ውጭ ተከታታይ ጨዋታዎች ያደርጋል። ከኤልጄ ከዢሮና እና ከአትሌቲክ ቢልባኦ ጋር ሳንማሜስ ላይ ይጫወታል ከኤልቼ ና ከአትሌቲክ ቢልባኦ ጋር በተለይ የሚደረጉ ጨዋታዎች ከባድ ናቸው። ምክንያቱም ኤልቼ ከዚህ ዓመት የላሊጋ ሰርፕራይዞች መካከል አንደኛው ነው። አትሌቲክ ቢልባኦ ሁሌ አስቸጋሪ ነው፣ ለማንም ለማድሪድ ብቻ ሳይሆን ታሪካዊ ኮምፖነንቶችም አሉት። ስለዚህ በዚህ ሳምንት ደግሞ የሚደረጉት እነዚህ ጨዋታዎች፣ በሪያል ከሜዳ ውጭ ብዙ ብሎኮች አሉበት፣ ባርሳ በሜዳው ይጫወታል። በላሊጋ ጨዋታዎች ላይ ምናልባት የጥፋት ነጥብ ሊሆን ይችላል። በቀደምም የመጨረሻ ኢንተርናሽናል ጨዋታዎች ከመደረጋቸው በፊት ሪያል ማድሪድ አላሸነፈም ነበር። ባርሳ አሸንፎ የነጥብ ልዩነቱን ወደ ሶስት አጥብቦት ነበር። ግን ለላፖርታ ለእሳቸውን በጣም አስፈላጊ ነው። ኤስፓይ ባርሳ ፕሮጀክት የባርሰሎና ፕሬዚደንት ሆነው እንዲመረጡ ካገዟቸው ነጥቦች መካከል አንደኛው ነው። ልክ በማንቸስተር ዩናይትድ ኦልትራፎርድን ብቻ የማደስ ወይም ሌላ ዘመናዊ ስቴዲየም የመገንባት ብቻ ሳይሆን የማንቸስተር ከ የግሬሰር ማንቸስተርን ድጋፍ ይፈልጉ የነበሩት አንዳንድ አካባቢውን የማልማት ፍላጎት ስላለ ነው። ኤስፓይ ባርሳ ልክ እንደዚህ አይነት ፕሮጀክት ነው። ካምፕ ናውን ዘመን አድርጎ መስራት ብቻ አይደለም፣ አካባቢውን ሁሉ የማስዋብና ሌሎች ተጨማሪ የገቢ ምንጮችን የማስፋት ፍላጎት ነው። እስከ አንድ ነጥብ አምስት ቢሊዮን ነው ስቴዲየሙ የሚፈጀው እና ተለቅተው ተበድረው ነው ይህን ገንዘብ የሰራው። ለነገር ሁሉም ሪያል ማድሪድም ሌሎቹም በብድር ነው ገንዘቡን በረጅም ጊዜ በሚከፈል ብድር ሲጓተት ሲጓተት ቆየ። መጨረሻ ላይ በተለይ ብዙ ጊዜ ሊማክ ነው ይሄንን ያደረገው ይላሉ። ሊማክ በነገራችን ላይ የቱርክ ካምፓኒ ነው። መጀመሪያውኑ ብዙ ትችት ነበር። አንድ ስቴዲየም ብቻ ሰርቶ ለሚያውቅ ካምፓኒ እንዴት ይሰጣል? ሀያ አምስት ሺህ ተመልካች ማስተናገድ የሚችል ሜርሲን አሬና የሚባል ስቴዲየምን ብቻ የገነባ ተቋም ትልቅ ስቴዲየም እንደዚህ መቶ አምስት ሺህ ተመልካች ማስተናገድ የሚችል ስቴዲየም የመገንባት የኮንስትራክሽን ታሪክ የለውም እና ለምን ለዚህ የቱርክ ተቋም ተሰጠ የሚለው አከራካሪ ነበር። በስትሪክት ፋይናንሳዊ አነጋገር ሊማክ የስታዲየሙ ግንባታ ከታቀደለት ጊዜ በዘገየበት በያንዳንዱ አንዱ ቀን አንድ ሚሊዮን ዩሮ የመክፈል ግዴታ ያለበት፣ ለባርሳ ግን እየከፈለ አይደለም። እና ሰዎች ችግሩ ሊማክ አይደለም ማለት ነው፣ ችግሩ ባርሰሎና ላፖርታ ናቸው ማለት ነው፣ የስፔሲፊኬሽን ለውጥ አላቸው ማለት ነው የሚል አይደለም እንጂ እሳቸውም አይ እንግዲህ እንዲህ አይነት ግዙፍ ግንባታ ስታደርጉ በተባለበት ጊዜ አይደርስም እኮ የሚል ማስተባበያ ብዙ ጊዜ ሲሰጡ ቆይተዋል። እስካሁን ድረስ ከዘጠና ወደ መቶ ሚሊዮን ዩሮ ነው ያወጡት። ወደ ሞንቲ ሄደው ለስቴዲየም ኪራይ ብቻ ማለት ነው። በዘጠኝ መቶ ዘጠኝ ቀናት ውስጥ በተደረጉ የሜዳ ጨዋታዎች በጣም ትልቅ ነው። በመጨረሻ ግን ወደ ዝነኛው ቤቱ ባርሳ በዚህ ሳምንት መጨረሻ ሊመለስ ነው።